ካሌብ ግን እየተንቀለቀለና ነገሮችን ሁሉ እያበላሸበት ስለሆነ ባትየውም ነገሮቼን በሙሉ እያበላሸብኝ ነው፣ ቅደቼን በጠቅላላ በለሻሽተብኛል ብሎ በጣም ተቀይሞታል። ባትዮ ቢመክረውና ነገሮችን በእርጋታ ማድረግ አለብን ብሎ ካሌብን ቢነግረውም ካሌብ ግን ለሁሉ ነገር ስለቸኮለና ነገሩ በአፋጣኝ እንዲያልቅ ስለፈለገ ነገሮችን የሚያስኬድበት መንገድ ለአባትዮ አልተመቸውም። በዚህ ምክንያትም ሽማግሌ ማለትም አባትዮ ኛ ተቀይም ያለውኝ ራስን ቻል በቃ ነገሮችን ሁሉ አበለሻሽተብኛል ብሎ ስለተቀየመ ካሌ በማባት የሆን ይቅርታ ቢጠይቀውም አባት የሆም ይቅርታውን ተቀብሏል ግን እንደፈለግክ ማረግ ትችላለህ ብሎ ቅርታውን ተቀብሎታል። ቲናም ልታደረግ ያሰበችውን ነገር በግልጽ ባት ነግርንም በውስጧ ግን አንድ በቀልና ወይም ደግሞ ከባድ ነገር ልታደረግ እንዳሰበችው ሁሉም ነገር ያስታውቅባታል። በፊት ያልነበራትን ባህሪ ለሁሉ እያሳየች ና የሚሏትን ሁሉ እሺ እያለች ቤተሰቡን በጠቅላላ ግራ ጋብታቸዋለች። ቲናም አሁን ላይ እያደረገችው ያለችው ነገር እና ዝምታዋ በጣም ስላስፈራቸውም ትሁቴ በተለይ ባህሪዋ ተቀያይሯል፣ የመላት ነገር ሁሉ እሺ ነው የምትለው፣ ዝምታ ማብዝታለች፣ በጣም ጨዋ ሆናለች ብላም ይሄ ድርጊቷ ግን አላማራትን ምናስብ አይሆን ከጀርቧም አይሆን ነገር አለ ብላ ስለጠረጠረችም ለካሌብም ነግራው መጠንቀቅ አለብን አንድ ነገር ሳታስብ አትቀርም ሁሉም ነገር ሺ ነው የምትለው ብዙም ማታወራም ነገሮችን ሁሉ በሚስጥር እያደረገች ና ያለችውም ስለዚህ ልንጠነቅቃት ይገባል ብላለ ካሌብን ብትነግረውም ካሌብን መጠንቀቅ አለብን። አዎ ግን ነገሮችን ቶሎ መቋጨት አለብኝ ብሎም ካሌብም ራሱን ለመከላከልና ከምታደርገው ነገር ለመጠንቀቅ ያሰበ ነው የሚመስለውም። ሌላ በኩል ዳን የቲና ነገር ያበቃለትና ወይም ደግሞ የምታደርገው ነገር በጠቅላላ እያስደሰተው ስላልሆነም መጀመሪያ ራሱን ከራሷ እያሻሸ ነበረ። አሁን ይባስ ብሎ እንደውም ፍጹም ከሷ ለመራቅ ያሰበ ነው የሚመስለውም። ምክንያቱም አሁንም ካሌብና አባትየው ሚስጢር ሲያወሩ ሰምቷል። ቲናና እሱ እህትና ወንድም እንዳልሆኑ አውቋል። ምንም ግን ዛሬም ግን ሊነግራት አልቻለም። ከዚህ በፊትም ያወቀውን ሚስጢር ደብቋል። ለዛሬው ችግርና ለዛሬው መከራ ራሱ ተጠያቂ እንደሚሆን ነው የሚሰማን። ምክንያቱም መጀመሪያ እንዳወቀ ቢነግራት ኖሮ ነገሮችን ልታስተካክል ትችላለች። የዚህ ሁሉ ርቀት አይሄድባቸውም፣ ችግሮች ሁሉ አይወሳስቡም ነበርም። ዳኒ ሲያወሩ የሰማውን ነገር እንደሚስጥር ይዞ ቶሎ ከዛ ቤት ብር ይዛ መውጣት እንዳለባትና ከዛ ቤት መልቀቅ እንዳለባቸው ብቻ ነው እየነገራት ያለውም። የሰማሁን ነገር ንገረኝና ለነገሮች መፍትሄ እንፈልግ ብትለውም ምንም ነገር አልሰማሁኝም፣ ምንም ነገር አልወንኩኝም ግን ከዚህ ቤት ሎ ብር ተቀብለሽ መሄድ አለብን። ጊዜው እየሄደና እየረፈደብን ነው። ስለዚህ መፍጠን አለብሽ ከማለት ውጪ ይሄን ሰምቻለው የኛን ሚስጥር ይሄንን አውቀብናል ብሎ እንድትጠነቀቅና ወይ ደግሞ ስተት እንዳትሰራ ሊያረጋት ግን አልቻለም። በሌላ በኩል ቲና ብትሆን ዳኒ ላይ ተስፋ ቆርጣበታለች። ምክንያቱም ሁሉንም ነገር አትነግረውም፣ እሷ ያቀደችውን ነገር ሁሉ ደብቀዋለች። ይባስ ብላ እንደውም ከካሌ ብር ወስዳ ሁሉ ምንም አልሰጠኝም ጥገና ሰጥሻለሁ ነው እንጂ ያለኝ ብላም፣ አራት መቶ ሺ ብር ከሰጣት በኋላ እሷ ግን በፍጹም እንዳልሰጣት አርጋ እያወራችው ነው። እቅድሽ ምንድን ነው ንገሪን ቢላትም እቅድ ለምንም ነገር አላቀድኩኝም። እቅድ ራሷ አንተ እዚህ ውስጥ አትገባበትም ብላም እሱ እያራቀችውና ወይም ደግሞ አንተ እኔ ገንዘብ ሲኖረኝ ብቻ ነው ከኔ ጋር መኖር እንደምትፈልግ አውቅ ያለው። ስለዚህ በፈለገ ሰዓት የፈለግከውን ማድረግና ወደ ፈለገበት ምሄድ ትችላለህ ብለዋለችም። ዳኔም በበኩ ሲያገለግሉ የቲና ዝምታና ምስጢራዊ መሆኑ በጣም ስላሳሰበው ትሁት ለትሁት ሄዶ ቲና በጣም ምስጢራዊ ሆናለች፣ ነገር ሁሉ ግራ ገብቶኛል፣ ማደግ እንዳለብኝ አላቅም ብሎ ምክርም ቢጠይቃት ትሁቴ ማው ባህሪዋ በሙሉ ተቀይሯል። ከኋላው ያሰበችው ነገር አለ፣ አንተ ግን መጠንቀቅ አለብህ ብትለውም ጅራሽ መጠንቀቅ አለባችሁ እናንተ ሁሉ፣ ዝምቷ በጣም አስፈርቶኛል፣ ስለዚህ መጠንቀቅ አለባችሁ ብሎ ለትሁቴም ቢሆን ምስጢር ነግሯታል። ቲና በበኩሏ ለዳኒ ብዙ ነገር ብታረግለትም በተሳሳተ መንገድ ቢሆንም ለሱ ብላ ለሱ ፍቅር ብላ ብዙ ስህተቶች ትዳሯን ሁሉ ብታበለሻሽም ዳኒ ግን በፍጹም እንደማያፈቅራትና ከሷ ምን እንደሆነ አሁን ላይ የተረዳች ነው የሚመስለው። ምክንያቱም እሱ ባይገባውና ነገሩን ባይረዳም እንኳን ገንዘብ ሲኖረኝ ብቻ ነው ከኔጋ የምትኖረው መኖር የምትፈልገው ብላ በጨረፍታም ቢሆን ነግረዋለችም። ዳኔም በበኩሉ ከቲና እየራቅና ወደ ነ ትሁትና ወደና ወደ ነ ካሌብ ና ወደ አባትየው እያዘነበለ ቢሆንም እሱ ያሰበውና ያቀደው ነገር ግን በፍጹም እየተሳካለት አይደለም። ቲናም አሁን ላይ ያቀደችው ሰዎቹን በግልጽ ባትነግረንም ለቤተሰቡ ከባድ ወጥመድ አዘጋጀችላቸው ነው የሚመስለውም። ምክንያቱም ካሌብን በአራት መቶ ሺህ ብር ብቻ ትፋታዋለች ማለት በጣም ብሎ ማሰብ በጣም የሚከብድ ስለሆነ፣ አራት መቶ ብርና አንድ የራት ግብዣ ካደረግኩኝ ካንተ ጋር ሙሉ በሙሉ ከአንተ ላቅቃለሁኝ፣ ይህንን ካደረክልኝ እፈታሃለሁ ብላ ስትለው፣ ካሌብም ከጭቅጭቁና ከእሷ መፋተት ስለሚፈልግ አራት መቶ ብሩን ጊዜ ሳያጠፋ ልኮላታል። አባትየውም ካሌብን በቅርቡ እፈታዋለሁኝ እንዳታስብ፣ ልትገላግለኝ ነው ብላ ብትለውም አባትየው ግን ስለ ብሩ እንኳን ይሁን የራት ግብዣው ግን ምንድን ነው ብሎ ሁሉም እየተጠራጠሩና ከዚህ ከግራት ግብዣ ጀርባ የሆነ ነገር እንዳለ ግን ማሰብና መጠርጠራቸው አልቀርም። የዲና ተንኮል ና ደባ ምን እንደሆነ በግልጽ ባና ቅም ግላ አሁን ላይ ለካሌብ ራት አዘጋጅታላት፣ እሷም ቃል ገብታለት። ኤደን ነገር በጣም ስላሳሰበው ና ስላስጨነቀው፣ ትሁትን ስልክ አስደውዬ ላገኛት በፍጹም አልቻልኩም። አድራሻውንም አላወኩኝም። አባቼ ስልክ ደውዬ ድምጿን እንኳን ልስማት አገናኘኝ ብትሁት ግን እኔ ለማላምንበትና ለማላምንበት ነገር በፍጹም እንደዚህ አይነት ስተት አልሰራም። አንተ መቼም ስለማትቀየር እኔ መሰለች ሸጋና መልክ መልካም ተፈቃሪ ሰው ማስቀየም አልፈልግም። ስለዚህ በኔ ስልክ አላስደውልህም ብላ ከልክላዋለች። ቲናም እንግዲህ በቅዷና ባላሟ መሰረት የራት ግብሩን ከተቀበለች በኋላ የራት ግብዣውም ደርሶም የራት ግብዣውን ማድረግ አለብን ብላ ካሌብን ካሳመነችው በኋላ በኋላ ካሌብም ከእሷ መገላገል ስለሚፈልግ ጭቅጭቁ፣ ሁሉም ነገርም እንዲያበቃለት ስለሚፈልግ የራት ግብዣዋን በቀላሉ እሺ ብሏት ወደ ራት ግብዣው ይዛው ሄዳለችን። ከራት ግብዣ በኋላም ሲመለሱ ቲና ተንኩሏና ደቧ ማብቂያ ስለሌለውም አዘጋጅታ መጠጥ ውስጥ የሆነ ነገር ጨምራ፣ እንግዲህ ከካሌብ ጋር እየጠጡ ነበረ። እሱንም ጠጣ ብላው እያጠጣችው ነበረ። እንግዲህ ካሌብን የከፋ አደጋ እየደረስበት የደረስበት ባናቅም ካሌብ ግን ላንዴና ለመጨረሻ ጊዜ ትዳራችን እንዲያበቃለትና ከእሷ አገላግላለሁ ብሎ ቢያስብም እሷ ግን በፍጹም እሱ እንዳሰበው ሳይሆን እሷ ባሰበችው መንገድ እንዲሄድ ስለፈለገች ካሌም መጠጥ ውስጥ የሆነ ነገር ጨምራ ችርስ ብለው እየጠጡ ነበረም።